በቃ በሆኑ የመጨረሻው ነው የሚሆነው። ይገላታል። እሺ፣ ምን ያክል ነው የሚጨብረው? እሺ፣ እሺ፣ እሺ ብቻ ምሳሌን የመግደሉ ሀሳብ አይሳካም እንዳትይኝ ጥቁር ልብስ ለብሰሽ ወይ መጣሽ፣ ወይ የተሳካ መስሎሽ ልታለቅሽ ነው። እና አይሳካም፣ አልተሳካም። ብቻ አይደለም ምንድነው ዳርዳር የምትው? አልተሳካም። ወይ በጣም ብዙ ጉር ተፈጥሯል፣ እያየሻው። አንዴ ቤት እንኳን ለቀን ወጣን። ቆይ፣ ቤታችሁን ግን ለምንድን ነው ለቃችሁ እዚህ የገባችሁት? እባክሽ፣ ሊሸጠው ነው አሁን ይታደስ ብሎ ነው እዚህ ተከራይታ ነው የገባነው። ግን ደግሞ አንድ ነገር ቃል ምሳሌን አሳክሜ ካዳንኳት በኋላ ሁሉንም ነገር በአጭር ጊዜ ሰርቼ ወደ ቦታው እንመለሳለን። አልገባኝም። ማለት ይቅርታ፣ ብሩኬ አልፈረምም ልትኝ ባልሆነ። አዎ አልፈረም ግን ቆይ አውሪያ ቅፌ ነው እንዴ ሰደኛ አይኖርኩት ማንም ሴት ብትሆን የምታደርገው ይንን ነው የአንቺ ሀብት እንዳይሸጥ ምሳሌ ለመግደል ያሰብሹ እውነት ነው ማለት ነው አይደል እንዴ ሴት ሲል እንገረህ ቅድስት ውሸቷን ነው እሷኔ እናንተና ለይታ አንተና ግብታ መኖር ነው የምትፈልገው ለሱ ደግሞ ይሄው አንተ እየተባበርካት ነው እንዴት ነው እስካሁን ሳላቀሽ አብረሽ ነው ኖርኩት እኔ እና በልጄ መቃብር ላይ ነው የምትኖሪው? ንገረኝ፣ በልጄ መቃብር ላይ ነው የምትኖሪው? ስንት ብር ትፈልጊያለሽ? ለነገሩ እሷ ብር አትወድም። ያጠራቀመችውን ብር አውጥታ ነው ለመታ የምትሰጠው። ቆይ ተያት። ትፈልጋለች ስንት ብር እንስጥሽ ሀገር እጄ ስራ የምሰራበትን ገንዘብ ከሰጣችሁ ዛሬው እንሄዳለን። የእንጀራ ልጇን የምታሰቃይ ጨካኝ ሴት የሚለው ድራማ ወይም ርዕሱ ደግሞ ምሳሌ የሚለው በጣም ልባን ጠልጣይ የሆነ በጣም አስተማሪ የሆነ ድራማ ነው። አንዲት ሴት የእንጀራ ልጇን ከመንገድ በላይ ዞር አድርጋ እሷን ገላት ንብረቱን የራሷ ብቻ ለማድረግ ወይ ደግሞ ወደፊት የምትወልዳቸው ልጆች ከሌላ እናት ከተወለደች ልጅ ጋር እንዳታድግ እየከፈለች ያለችው መስዋዕትነት የሚያሳየን፣ በዚህ መሃል ደግሞ ብሩክ በጣም እየተሰቃየ ነው። ለምን ልጅቷ በሽታው እንደ እናቷ ስለሚገላት እያለ ወደ ውጭ ወደ ባንኮክ ሀገር ሄዳ እንድትታከም በጣም እየተጨነቀ ነው። ለዛ ደግሞ ብዙ ብር ያስፈልጋል፣ ለህክምናው ብዙ ብር ያስፈልጋል። በዚህ መሀል ደግሞ እሱ ያንን ብር ማዘጋጅ እንትን ማለት አይችልም፣ ከአቅሙ በላይ ነው። ያ ብር ያንን ብር ለማዘጋጀት ያለው አማራጭ ምንድን ነው? እሱ ያለውን ንብረት ቤት፣ መኪናውን ሽጦ እሱ ራሱ ላይ በቃ ይችላል ጦ ልጅቷ እንድትታከም ማድረግ ነው። ብሩክ ደግሞ በዚህ መሀል እየተሰቃየ ነው፣ እየተጨነቀ ነው። በዚህኛው ሳይድ ደግሞ የእንጀራ እናቷ ልጅቷን ገላት። ብሩክ ንብረቱን እንዳይሸጥ፣ ብሩክ አሁን ልጅቷ ከሞተች ንብረቱን አይሸጥም። እሱ ንብረት መሸጡ ጋር ሳይደርስ ልጅቷን ገላት። ከወዲሁ ንብረት እንዳይሸጥ ለማስቀረት እሷም ጥረት እያደረገች ነው። በዚህ መሀል ደግሞ ሰራተኛ ሰራተኛው ደግሞ ልጅቷን ምሳሌን ከእንጀራ እናቷ ለመጠበቅ እንጀራ እናቷ እያደረገች ያለችውን ነገር ደርሳበታለች ለምን እየመረዘቻት እንደሆነ ልትገላት እንደምትፈልግ ደርሳባታለች። ይሄ በጣም አስጨንቋታል። ሰራተኛው በዚህ በኩልም በጣም እየተጨነቀች ነው። የእንጀራ እናቷ ደግሞ ሰራተኛዋ ከቤት ወታ እንድትሄድ እያደረገች ነው። የክፋት ጥግ የክፋት ጥግ። የምታዩት ደግሞ የእንጀራ እናትና እህቷ እህቷ የሚመካከሩት ልጅቷን ለመግደል ምን ያህል እየተጨነቁ እንደሆነ ምን ያህል ዋጋ እየከፈሉ እንደሆነ ነው። እዚህ ጋር የምንረዳው ብዙ አይነት ባለፈውም እንዳልኳቸው ብዙ አይነት ክፉ የእንጀራ እናቶች አሉ፣ ግን እንደዚህኛዋ አይሆንም። በጣም የሚያሳዝን ልጆች የፈለገ ነገር ቢሆን በእንጀራ አባታቸው ወይ ደግሞ በእንጀራ እናታቸው እጅ ባያድጉ አሪፍ ነበር የሚሆነው። በፊት በፊት ላይ የእንጀራ እናቷ እያሰበች የነበረው ምን ነበር? ልጅቷ የምትወስደውን መድኃኒት በውሃ መቀየር አሁን ልጅቷ መድኃኒት ካልወሰደች በሽታው ቀን በቀን እየባሰባት ስለሚሄድ ትሞታለች፣ በቅርብ ጊዜ የሚለውን ነበር አቅዳ የነበረው። ለዛ ብላ መድኃኒቷን እንዳትወስድ መድኃኒቷን በውሃ እየቀየረች ነበር እንዲሰጣት የምታደርገው፣ እሷ የምትሰጣት ወይ ደግሞ ሰራተኛውም እንድትሰጣት የምታደርግ ማለት ነው። ከዛን በዚህኛው ሳይት ደግሞ ብሩክ ብሩክ ንብረቱን ሽጦ ልጅቷን ቶሎ ወደ ባንኮክ ወስዶ ለማሳከም እያደረገ ያለውን ጥረት ደርሳበት አይታለች። ልጅቷ ሳትሞት ንብረቱን ከሸጠ ንብረቱ ያመልጠኛል ስላለች ደግሞ ምን ማድረግ ጀመረች? ከእህቷ ጋር ተማክራ መድኃኒቱ ውስጥ ሌላ መርዝ፣ ቶሎ የሚገል መርዝ መጨመር ማለት ነው። በፊት በውሃ ነው የተቀየረው፣ አሁን ደግሞ መድኃኒቱን በመርዝ በክለውት ከዛ፣ ልጅቷ ያንን መርዝ ከወሰደች ቶሎ ትሞታለች ማለት ነው። ከመንገዳው ላይ ዞር ትልላታለች። ያኔ ያሰበችው ይሳካላታል። እንደዚህ እንደዚህ እያደረገች ነው ያለችው። በዚህ መሀል ደግሞ ሰራተኛዋ እንቅፋት ሆናባት ያለውን ነገር ስለደረሰችበት በጣም ጨንቋታል። ሰራተኛዋንም ከቤት ዞር ማድረግ ትፈልጋለች። ግን እኔ በጣም ጥያቄ የሆነብኝ እንደዚህ ክፉ መሆን ይቻላል እንዴ? እንደዚህ መክፋት ይቻላል እንዴ? የእንጀራ ልጅ ላይ በጣም ከባድ ነው። ግን ለንብረት ተብሎ ያችኛዋ እህቷ ደግሞ ምትመክራት፣ ዋው የክፋት ጥግ የምታዩበት ነው። እንደውም የእንጀራ እናቷ ትሻላለች። ያችኛዋ ምን አይነት ክፋት ምን አይነት ተንኮል እንደምታስተምራት ትረዳላችሁ። እዚኛው ድራማ ላይ ልጅቷ በጣም የምታሳዝን። ይባስ ብሎ ደግሞ ብሩክ መኪናውን ለመሸጥ የሚገዛ ሰው አግኝቶ ጓደኛው ሊገዛ ነው መኪናውን አግኝቶ ሊሸጥ የግድ ሚስት መፈረም አለባት እሷ የእንጀራ እናት ተብዬዋ ወረቀቱ ላይ አልፈርምም ትላለች። ለምን እንዳይሸጥ ትፈልጋለች? እንዳይሸጥ ስለምፈልግ አልሸጥም ትለዋለች። ብሩ በዚህ በኩል ይሄ ነገር አስጨንቆታል። ሌላው ሰራተኛው በጣም ያሳዘነችኝ እዛ ቤት እየሰራች እዛ ቤት እየለፋች ያጠራቀመችውን አምሳ ሺህ ብር በአቅሟ ትረዳለች። ምንም ከዛ በላይ ለህክምና ቢያስፈልግም እሷ ደግሞ የአተራቀመች ሀምሳ ሺህ ብር ይህቺ ምንም ላትሆን ትችላለች፣ ይኸው ነገር ትጠቅመሃለች ብላ ሀምሳ ሺህ ብሯን ትሰጣታለች። በጣም ያሳዘነችኝ እና ደግሞ ሌላ የእንጀራ እናቷ ከቤት እንድትወጣ ማስተባበያ በቃ ስንት ብር እንክፈለሽ፣ ስንት ብር ብንከፍልሽ ነው? ምን ያህል ትፈልጊያለሽ ብላ በምጠይቃት ጊዜ መቶ ሺህ ብር ጠይቃ ያንን መቶ ሺህ ብር ከነሱ ወስዳ እኔ ከቤት ወጣላቸዋለሁ ብላ ያን መቶ ሺህ ብር ለራሷ እንደሚወስድ ሰው ወስዳ ለብሩክ እንደሰጠችው እሱን በአቅሟ እያገዘች እንደሆነ በጣም ያሳዘነች ሰራተኛዋ ማለት ነው። በዚህ መሀል ብሩክ ደግሞ ብሩን ኬት እንዳመጣች በአቅም ያ ብሩ እንደሚያስፈልግ ያውቃል። ብሩን ተቀብሏት ወደ ቤት ይዟት ይመለሳል። ያችኛዋ ደግሞ እንዴ ብሬን አታለልሽኝ፣ ወሰድችብኝ ምናምናም በሚለው ስትንጨረጨር ምን ስል እሷ ኪችን ውስጥ እያለች ስራውን እየሰራች መታ ጓት ልባታለች። ብሬ መልሽ ምናም ብላ ታንቃታለች። እሷ አንቃት ብሬን ለምን አታለች ተቀበልሽ በሚለው እያነቀቻት እያለ ብሩክ ያለውን ጫጫታ ምናምን ሰምቶ ሲመጣ ምናምን የእንጀራ እናት ተብዬዋ ቅድስትን እያነቀቻት ነው። ከዛን ብሩክ ደንግጦ ሊያገላግላቸውን ሲል የእንጀራ እናቷ ወደዛ ሲከፈትራት የእንጀራ እናቷ ጭንቅላቷ ከበሩ ጋር ይጋጭና ትወድቃለች። ያን ይደነግጣሉ ምናምን። ከዛን በሌላ ቀን ደግሞ የእንጀራ እናቷ መኝታ ቤት ውስጥ ተኝታ እያለ እህቷ መጣ። እንዴት ለሰራተኛ ብሎ አንቺ ይደበድብሻል? እንዴት እንደዚህ ያረጋል? ምናምን እያለቻት ለምን ግን እችን ሰራተኛ አንገላትም። እነሱ በቃ የሚያውቁት የሆነ ሰው መግደል። በቃ ሕፃኗን ይገላሉ፣ ብሩክን ይገላሉ። ሰአሁን ደግሞ ሰራተኛውንም ለመግደል ፈለጉ። ሰራተኛን መግደል ፈለጉ። ስለዚህ እንዴት ነው የምናደርገው? ምናም ሲሏት በቃ እዚህ ቤትን ጥራትና አንቺ ጥሪያት። ከዛም በሩን ዘግትንባት እዚሁ በትራስ አፍነን እንገላታለን በትራስ አፍኖ ሊገሏት ማለት ነው። ለሁለቱ ሆኖ ለምን እዛ ጋር እያወሩት እንደሚያወሩት የሚጠይቀን ዘመድ የለም። ምንም ዘመድ ስለሌላት ዘረቢስ ነች። ስለዚህ ማንም የሚጠይቀን የለም እዚህ አፍነን እንገላታለን ምናም ብሎ ይጠራቷል። ደጋግሞ በመጀመሪያ ጥሪ እምቢ አለች። በሁለተኛ ደጋግሞ ይጠሯታል። ከዛን እሷ ስትመጣ እህት ተብየዋ በር ስር ትደበቃለች። በነገራችን ላይ እሷ ኪችን ውስጥ ሽንኩርት እየከተፈች ነበር። እነሱ ሲጠሯት ምናምን ቢላውን ይዛን ይመጣችሁ። በእጇ በእጇ ቢላውን ይዛን ይመጣችሁ። ከዛን እህትየዋ በር ስር ትደበቃለች። ከዛን ፍለፊት የእንጀራ ተብየዋ እንጀራ እናቷ ተብየዋ ፍለፊት ቆማ እሷ ስትገባ ትራሱን አስተካኪልኝ ምናምን ትላታለች። እሷ ወደ አልጋ ወለፍ ስትል እህትየዋ ከበሩ ስር ሆና በሩን ትዘጋለች ማለት ነው። በሩን ስዘጋ ደንግጣለች። በዚህኛው በኩል ማህሌ ታለች የእንጀራ ተብዬዋ፣ በዛኛው በኩል እህተዋለች። ሁለቱም አፍጦ እያየዋት ነው። እሷ ደንግጣለች፣ ግን በእጇ ቢላ ይዛለች ቢላ ይዛለች። እዚህ ጋር የተቋረጠው በጣም ልብን የሚያንጠለጥል ቦታ ማለት ነው። ቀጣይ ክፍል መቼ ነው የሚለቀቁ ብለን አስሬ እንድንጠብቅ አድርጎ ነው አንጠልጥሎ ያቆሙት። በጣም አጓጊ ቦታ። እስኪ ቀጣይ ላይ ምን ይፈጠራል የሚለውን አብረን እናያለን። መቼም ቢላ ይዛለች፣ ግን ያን ያክል ቢዳፈሯት አይመስለኝም። የእሷ ደግሞ ነገሮች መገጣጠም፣ ሽንኩርት እየከተፈች ቢላዋን በእጇ ይዛ መምጣቱ ራሱ በጣም እድለኛ መሆኗን የሚያሳየው። እስኪ ቀጣይ ላይ ደግሞ ምን ይፈጠራል የሚለውን በቀጣይ ክፍል አብረን እናያለን ማለት ነው።